ዮሀና ድራማ ክፍል አርባ ሁለት ዛሬ ምን ተፈጠረ? ዮሀና አባቷ ታሞ በትልቅ ህመም ላይ ይገኛል። እሷ ደግሞ በቤት ሰራተኝነት የምትኖር ሰላም ጓደኛዋ በጣም ምርጥ ሴት ናት። በሌላኛው ድራማ፣ በሌላ በኩል ቤታ ሁና በጣም አስቀያሚና ክፉ ሰው ሁና ነው የምትሰራው ማለት ነው በዚህኛው በኩል ደግሞ በጣም ጥሩ ሴት እናት፣ ትሁት ሁና ነው የምሰራው ማለት ነው። እርግብ የምትባለው ደግሞ ጭራቅ ናትች። ይቺ ትንሿ ጭራቅ፣ ትንሿ ቤታ ማለት ነው። የቤታን አክተር ነው እርግብ የምትባለው ሰው ሴትዮ የተቀበለችው ማለት ነው። ዮሀና በጣም ምስኪናት። ከእናትዮዋ ክፍል ገብታ ወደ ወደ ስትዟዟር ትመጣ፣ እናት አስጠነቅቃታለች። አሁን ከ እናትዬ የቶ ክፍል ልህቷን ወይም የልጇን ፎቶ ሰርቃ ለማስባል ነው እሷን ማለት ነው። እና አባትዬው እዚህ ጋር በትልቅ ሕመም ይገኛል። እሷ ደግሞ የቤት ሰራተኝነት ሁና አባቷን ለማሳከም ደፋ ቀና ትላለች፣ ዮሀና ማለት ነው። ሁላችሁም የዮሀና ቤተሰቦች ሰብስክራይብና ላይክ ሸር እያረጋችሁ ቤተሰብ ሁኑ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ የሀገሬ ልጆች በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሰብስክራይብ ላይክ ሸር ማረጋችሁ ና አትርሶ ዛሬ በአዲስ ድራማ መተናል። ዮሀና ድራማ ክፍል አርባ ሁለት እናት ቤቱ በጣም ጥሩ ሴት እንደሆነች ግልጽ ነው። ዮሀና አሰሪ ማለት ነው። እንዲሁም ደግሞ የሰላምናት ሰላም በጣም ጥሩ ሰው ሆና ነው በዚህ የምትሰራው ማለት ነው። ይቺ ደግሞ በጣም ጭራቅ ናት። ሀያፊቷ ያስታውቃል። ራሱ ጭራቅነቷና ኸይሲነቷ ያስታውቅባታል። ከአክስቷ ጋር ሁና እናቷን ለመጉዳት የፋቀና የምትል ናት ማለት ነው። እናትየቱ ደግሞ በጣም ምስኪንና ትሁት ናት ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ እንድታበረታቱ በተዛ ጠይቃችኋለሁ ማለት ነው። ውድ ተመልካች፣ ይቺ ደግሞ እህቷናት የነ ሰላምናት እህትናት በጣም አደገኛና ጭራቅ ናት። እህቷን ለመጉዳት ከልጇ ጋር የምትመሳጠር ናት ማለት ነው። ተመልከቱ አፏን ከፍታ። ይህ ደግሞ ሌባ ነው ማለት ነው። ሌባ ነው ይህ እየዘረገ ደላ ላይ ያሳረቅ የሚበላ የሚተዳደር ነው ማለት ነው። እዚ ጋር ተመልክቷቸው ዮሐናና እርግብ እዚ ጋ እያወሩ ይገኛሉ ማለት ነው። ምን ነው ጉርፋ ላጉርፋ ተጃሌ ሰሞኑን አካዴሽ ደስ አላለኝም ትላለች። ሌባ ዮሐናን ሌባ ለማስባል ማለት ነው። የምናዛገኝሳ እዚህ ጋ ዮሐና አባቷን አባዬ ም ሙጠናበህ እንዲህ ምናምን እያለች ታወራለች ማለት ነው። ተመልከቷቸው። አባትየው ደግሞ በትልቅ ሕመም ላይ ይገኛሉ ማለት ነው። ዮሐናም አባቷን ለማሳከም ብዙ የማታደርገው ነገር የላትም ማለት ነው። ይቺ ደግሞ ልጄ ሀምሳ ሺህ ብር ጠየቀችኝ ስትላት፣ እንዲህ ልጅሽ ምን ሆና ምን ችግሯት ይሆን ሀምሳ ሺህ ብር የጠየቀችሽ ትላታለች። እሷ ግን ያን ሀምሳ ሺህ ብር ፎቶ እና መስቀል ለማስወሰድ ያን ሀምሳ ሺህ ብር ለልጅቲቱ በልጅቲቱ በኩል እንድትቀበል ያደረገችው እችሴና ማለት ነው። እንግዲህ እህቱ ነው እንደዚህ ክፋት አለ ብዬን ያላስብም ነበረ። ተመልከቱ። ይች ደግሞ እኔ ልጅ ካስፈልጋት አይደለም ሀምሳ ሺህ ብር ሌላም እሰጣታለሁ ለልጅ ያልሆነ ትላታለች። እና እናትየዋን ደውልና ልጅቷን እሰጣታለሁ ብላሽ አለ እንደማትፈልግ ሆነሽ ተከራከሪያት፣ አልፈልግም ምናምን ባያትና ከዛ ቀደርደር ብለሽ ተቀበይ ትላታለች። ከዛም በኋላ በቃ ሀውልላታለሁ ለልጅ ያልሆነ ገንዘብ ምናምን እንትን እና የነ እርግብና ፍለርግብ 50 ሽንብሩን ለማስጠጥ ተመክራለ። እዚህ ጋር ሀተና እህት እያወሩ ነው። ለህቷ ሷህቲ ብላት አማክራት አለች። እህቷ ግን በጣም ከፉና አደገኛ ናት ማለት ነው። ተመልከቱ። በዚህ ሆኖ ክፋት የሚጀምረው ለዚህ ሰውዬ 50 ሽብር ከፍዬው ያንን ፎቶና ያንን መስቀል የሚያመጣልኝ ሰው 50 ሽብር ከፍያ ከፍላለሁ አለች። ከዛ ያ ልጅ ሂዶ ያንን ብራም ያንን ፎቶና ያንን ለዚህ ነው፣ ይህ ነው ሰራቂው ማለት ነው። ሀምሳ ሺህ ብርና ሰራቂው ይህ ነው ማለት ነው። የመቢያ ኢትዮጵያ ነገር እኮ ሁሉም ፊልም ላይ የምናየው ነገር በአካል የሚፈጠረው ነገር ነው ማለት ነው። ሁላችሁም ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድ ተመልካች፣ የምወዳችሁ የሀገሬ ልጆች አበረታቱኝ፣ በትህትና ጠይቃችኋለሁ ማለት ነው እና በእኛ በኢትዮጵያ ላይ ያለን ክፋት ነው የሚያሳየው ማለት ነው። እዚህ ጋር ስለስራው እያወራሁ ነው። ትፈልጋለህ? ትሰራለህ ይለዋል። አይ አልሰራም ስለው ከሀሳብን ከቀየርክ ደውልልኝ ብሎ ካርድ ይሰጠዋል፣ ልጁ ማለት ተመልክቷቸው። የሌባ አሳራቂ ማለት ነው። ከዛ ይሄ ደግሞ ተስማማና ተስማምቻለሁ በስራው ይለዋል ማለት ተመልክቷቸው፣ እዚህ ጋር ካርዱን ይሰጠዋል። ከተስማማ በዚህ ካርድ ደውልልኝና እንገናኛለን፣ አንገናኛለን ስለ ስራው ነግርሃለሁ ይለዋል። ከዚ ዮሐና ደግሞ እንደምትመለክቷ በጣም ደብሯት በጣም አስጨንቋት ነው ያለው ማለት ነው። ሁላችሁም ላይክ ሼር አድርጉ እዚህ ጋር ተመልከቱ። ቤታ ማለት ነው። ቤታ በሌላ በኩል እንዳየናበ በጽና ድራማ ላይ በጣም ክፉ ሆና የምትሰራ ሴት ና ማለት ነው። በዚህ ግን በጣም ሚስኪን እና ትሁት ጥሩ ሰው ሆና ነው የምትሰራው ማለት ነው። እንዲሁም ጽና ድራማ ላይ ማብዳለች በኪራ ፍቅር ማለት ነው። እዚህ ጋር ዮሐና ጋር እያወሩ ነው። ጓደኛ የምን ሆነሽ ነው ንገሪ ምናምን ትላታለች። እኔ ምንም አልሆንኩም ምንም አልሆንኩም ትላታለች። ከዛ በኋላ ሲያወሩ ፎቶ እኔ እርግብ ከመጣሽ በኋላ ፎቶ የሀያ ሴት ፎቶ አላየውም መተይ ምናም ትላለች። ከዛም ተመልከቷቸው፣ እዚ ጋር ሁለታቸው እያወሩ ነው የአባቷን መታከሚያ ገንዘብ በጓደኛዋ በኩል እያመቻቸችላን ነው ማለት ነው። ጥሩ ጓደኛ ሲኖራችሁ እንደዚህ ነው። ከእህትም ይበልጣል ማለት ነው። እህቷ ግን ክፉ ናት። እሷ ራሱ ቤታ በምትባለው ድራማ ላይ በጣም ክፉና ነው የምትሰራ። እዚህ ጋ ደግሞ ሴትዮዋን የእህቷን ቤት የምታሰርቀው የምታዘረፈው ሴትዮዋ ጋ ያወራል ልጁ ማለት ነው። ብሩን አንጪ ብሩን ካላመጣሽ ችግር ይፈጠራል፣ ይላታም በቃ ሰጣለሁ እንዲ ተረጋጋኝች ምናምን ትለዋለች። እዚህ ጋር ስለ ስራው ያወሩበት ነው የሚያሳየው ማለት ነው። እዚህ ጋር ደግሞ መጣችና ሰላም ለሐና ጓደኛ፣ እኔ አንድ ሰባ ሺ ብር ምናምን አግኝቻለሁ የሚቀረው ትንሽ ብር ነው። የእሱን እስከምናሟላ ድረስ እኔ እንዳልሰጠዋት አድርገህ አንተ በአንተ ስለምትረዳህ አንተ ስጣት፣ ትለዋለች ልጅ ጋር ያወራሉ እና በዚህ ትሁት ሆና ሳያት የበለጠ ጥሩ እንደሆነች ተረዳሁት። በዛኛው ድራማ ላይ በጣም ነው የምጠላት የነበረ ማለት ነው። ሁላችሁም ሰብስክራይብ አርጉኝ። ውድ ተመልካች ሰወዳችሁ፣ ሳከብራችሁ ለቻናል ያድስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ይቺ እርግብ የምትባለው ቀልቃላ ቢጤና ማለት ነው። በጣም ክፉና አደገኛ ናት ማለት ነው። እዚ ጋ እናትሽ አሁን እየመጣኝ ነው ብሩ ልትሰጥሽ ተቀበይና ብሩ ወደኔ ልትልኪ ትላታለች። ከዛ አካውንት ቁጥርሽን አንጭትለና አካውንት ቁጥሯን ተልኪላት ያንን ሀምሳ ሺ ብር ለሱ ታስገባለች ማለት ነው። እዚ ጋ ሰርቀሽ ነው እያለይ ልትሰርቅ ነው እንዲያለ ታስፈራራታለች። እኔ አልሰርቅም፣ እና ታዲያ ለምንድን ነው መተኛ ቤት የምትገቢው? ትላታለች። ተመልክቷቸው ተመልክቷቸው። ከዛ ስትመጣባት መተኛ ቤት ውስጥ ሆና በጣም ትደነግጣለች። በጣም የምትገባበት ቦታ ይጠፋባታል ማለት ነው። አዲስ አበባችን፣ ዋው በጣም ነው የምታምሩት።

ተመልክቷቸው እማዬ ሌባ እያልሻለሁ እንዲህ ምናምን ትላታለች። ኧረ እኔ ሌባ አላልኩም፣ እሱ ምን ነካሽ ምናምን ትላታለች። እያወራሉ እናቲ፣ እሷ በፍጹም ስለ ሌላ ሰው አይደለም እያወራሻለሽ፣ ስለ ሀና ነው ትላታለች። እዚህ ጋ አብረው እያወሩ ነው፣ ከእነ ሀይቱ ጋር ቤታ እየወ እየወፈረች ነው የም እና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። እወዳችኋለሁ፣ አከብራችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናል ቤተሰብ የሆናችሁ እንዲትቀላቀሉበት እህትና እጠይቃችኋለሁ። ውድ የተከበራችሁ ቤተሰቦች፣ የምወዳችሁ የማከብራችሁ፣ ውድዬና ብርቅዬ ኢትዮጵያውያን፣ ሰላም ለእናንተ የሆነ እወዳችኋለሁ፣ አከብራችኋለሁ። ሀገራችን ሰላም፣ ህዝቦቿ ሰላም ይሆኑልን አላህ ክፉን ነገር አርቆ መልካምን ነገር ሁሉ ያምጣልን እያልኩ የምሰናበታችሁ ይሆናል። ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አብራችሁ ሁኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።